ሳሚ አሁንም አልተውሽም አይደል? ምን ነው ደነገጥክ? ጥላቻሽ እዚህ ድረስ እንደደረሰ አላውቅም። አባ እንደዛ ነው የምታስበው? ሳሚና ሰለሞን መኝታ ክፍል ውስጥ ተፋጠዋል እያልኩ እኮ ነው። ያቺ ጁዲ ግን ስለዚህ ጉዳይ ባታውቅ መልካም። ለምን ሲባል ልጅቷ ክፋት መተዳደሪያዋ እንደሆነ እያወቅሽ ሲመስለኝ፣ ሌላም ሰው ሰርፕራይዝ መሆን አይቀርም ደግሞ ያየሁትና፣ እኔ ልታደርግኝ የነበረውን ነገር በሙሉ ለአባዬ ነው የምናገረው። እኔ መዋረዴ ነው ከሊሆነ ነገር አድርገህ ተይው። እንደውም አውቅ አንቺ መከተን ግን አላቆምሽ እንዴ? ሰውዬ በጋ ምላ ትልታል። ምንድን ነው ራይ? እመነኝ አባ ደብረ ዘይት እናቴ ጋር ለምትለው ልጅ ራሱ የእነሱ ልጅ ነው። ጭራሽ ሰለሞንን ፈተሽ በምታገኘ ገንዘብ ልጃችንን በጋራ አብረን እናሳድግለኛ የልጅ አባት እስካሁን ድረስ እያስቸገረኝ ነው ብሎ መናገር ለምን ያስፈራሽ? ሲጀመር አንተ በነ ህይወት ምንም አያገባህም እሺ። ሰማኛል ያንተ ፍቅር የወጣልኝ ዛሬ አይደል? ይሄንንም እናገራለሁ እሺ። ሰውዬ በጣም አደገኛ ነው እንዴ? ገባ ምን ነው በእውነት ትልቅ ዋጋ ነው ማስከፈል እሺ።